ሰላም፣ ሰላም ወዴት ኢትዮጵያ ሰዎች እንዴት ናችሁ? ዛሬስ ሰፈር ላሳያችሁ። በትንሽ ሰፈራችን እንዴት ይመስላለች? ጆርዳን ሰፈራችሁን እንዴት አያችሁት? ሰፈራችን ለምንኛውም ይህን ሰፈራችን በቅርቡ እንሰናበተዋለን። ወደ ሌላ ሰፈር ልንሄድ ነው። ለካም አረብ ሀገርም ለካ ቤት መልቀቅ አለ። እኔ ኮ አላቅም ነበር የምር። እና አሁን ቤት ልንለቅ ነው፣ ጉዴ ፈላ በሉኝ። ለምን በጣም ብዙ ነገር አለብኝ፣ በጣም ብዙ። ይህን እንዴት አድርጌ ያን ኮተት ሁሉ እንደማስተካክለው አላቅም። መቼም ታውቃላችሁ የርብ ኮተት እና እንዴት እንደማደርግ አላውቅም። እና ውድ ቤተሰቦች፣ ሰፈራችንን ምን ይመስላል እንግዲህ። ቃል እንጎተት ነው ወይን፣ ለካ አረብ ሀገርም እቃ መጎተት አለ። ብታዩ ቤቱ ሙልት ብሏል። በቃ እንዴት እንደማደርገው አላውቅም። እንዴት አድርጌ እንደማስተካከለው ቤቱን ስንቀይር እንዴት አድርጌ ብቻ አሰብኩት። የምር ልጆቹ ልንጅ ውጭ መውጣት ፈልገው እየወጥች እና በጣም ያስጠላሉ። የምር ቤት መቀየር ኢትዮጵያ ያስጠላል እንኳን እዚህ ስንቱ ቀስ አስተካክ እንደምዘልቀው አላቅም። አንድ ቤት አንድ ይህን ያስጠላል። በእርግጥ ነሱ ያውቃሉ ስላልተመቻቸው ይችላል ግን እኔ ነኝ የሚጠበቀኝ፣ ሁሉም ነገር ማለት ነው። እያንዳንዱ ነገር ጉዴ ነው። የምርቻለ ርቻለሁ። በቃ ምንም ከምን እንደማደርገው ምንም ከምን እንደማስተካከለው። ማንም በጸሙታቸው አስቡኝ ነው ሚባል። እንግዲህ አታግዙኝም? ወደ ቤተሰቦች እስኪ አግዙኝ ቤት ማስተካከል አዲሱ ቤታችን ስንሄድ ደግሞ አሳያችኋለሁ ሰፈራችን ይህን ይመስላል። እንግዲህ አዲሱ ሰፈራችን ስንሄድ ደግሞ አሳያችኋለሁ።